ቤተ ክርስቲያንን ነው ሔዋን አትባልም ብሎ የአባታ ድሮስ ማለት የመጽሐፍ ነው። የሚመጣው ደግሞ ከዛ ኮመንት ላይ በእውነት ው ሜሎስ ሜሎስ እሳት ይላል። ደሞ እርግጥ ነው የሚያጠፋ እሳት ነው ይሄ የሚገርማቸው። የአባታ ድሮስ ማለት የመጽሐፍ ነው ወይን ዘቸርች ዘኒው ኢቪ ይላል። ሁለተኛ ይቷ ሔዋን ወይ ደግሞ ዳግሚት ወይ ደግሞ አዲስ ይቷ ሔዋን ቤተክርስቲያን ናት ብሏል። ይሄ ማለት ግን ድንግል ማርያም ሁለተኛ ይታ ሔዋን ዳግሜት ሆን አትባልም ያል አላሉም። ይሄው አሁን ለምሳሌ ተመልኩት። አሁን የማን መጻፍ የአባት ታድሮስ ማለት ው ኢንተርፕሬቴሽን ኦፍ ዘቡክ ምን ጀነሲስ ኦሊ ዘፍጥረት አንድምታም በማን በአባት ፋዘር ታድሮስ ማለት እችኑ ወስዶ ነው ሄደው በጣም የሚገርማችሁ እዚህ አባ ታድሮስ ማለት ደግሞ የዮሐንስ ወንጌል ደግሞ ተመልከት፣ ዘቡክ ኦፍ ጆን በማን ታድሮስ ማለት። የራሳቸው የኦርቶዶክስ መጽሐፍ ራሱ አለ የሚናገረው፣ ሁለተኛዋ ሔዋን ዳግሜት ሔዋን የምትባለው ቤተክርስቲያን እንጂ ድንግል ማርያም አደለችም። ብለዋል ብሎ አባ ታድሮስ ማለት ይጠቀሳል። እሳቸው የተረጎሙት ኦሪዘ ፍጥረትን ነው። ኦሪዘ ፍጥረትን ሲተረጎሙ መናገር ያለባቸው ስለ ኦሪዘ ፍጥረት ነው። ይህንን ጥቅስ ግን ወስዶ አይ ሁለተኛ የተያ የምትባለው ቤተ ክርስቲያን እንጂ ድንግል ማርያም አትባል ብለው እሳቸው አላሉ ይኸው በዮሐንስ ወንጌል ትርጓሜያቸው እንዳሉ ደግሞ ላሳያችሁ ይኸው የዮሐንስ ወንጌል ትርጓሜ እሳቸው ምን አሉ ይኸው የእንትናን ተርጉሞ ማለት ነው ይሄ የቃና ዘገሊላ እመቤታችን ቅድስት ድንግል በቃና ዘገሊላ የተገኘችበትን ይተረትሩና እዚህ ጋር ሺ ይላል ከዛስ ዘኒው ኢቪ ምን አላሷ? ዳግሚት የዋነት ነው ያሉት። እና ውሸቶች ሁሉ ጊዜ ተቀነባብረው ሲቀርቡ እኛ በዛው ልክ አሁን የማጋለጥ ስራውን የማሳየት በውሸት የተናገርከው አባት አድሮስ ማላቴ ያሉት እንደዛ አይደለም ትርጉሙን የማሳየት ስራ መስራት ነበረብን። ይሄ የኛ የቤት ስራችን ነበር መሆን የነበረበት። ሁለተኛ ነገር አሁን ሚኪ፣ አሁን ርዕሱን ቀይረኸው እስቲ ስግደት ለእግዚአብሔር ብቻ ወይ ደግሞ መዳን በእምነት ብቻ የሚል ገብታችሁ አስ አንድ ሰው አይመጣልን። ከመጣም ይንተባተብ ነው የሚመጣው። አንድ አይመልስል የለማ አምስቱ የፕሮቴስታንቶች ምሶሶ የሚባሉት ዶክትሪን የሚባሉትን አምስቱ ሆናዎች የሉማ መጽሐፍ ቅዱስ ላይ። ሰዎች ሰራሽ ናቸዋ ፈጠራ ናቸዋ። አይቆሙም፣ እዚህ ላይ መቆም አይችሉም። ስለዚህ ይህንን ነው አጽንተ ማሳየት ያለብን። እምነት ብቻ የሚለውን ከመጽሐፍ ቅዱስ ያሳያሉ ሲሚል የሚል ይምጣ ጸጋ ብቻ የሚለው ነገር አሳያሉ ሚል እስቲ መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ያሳየን የለም። ይህን ስለማያሳዩ ያለው አማራጭ ምንድን ነው? በቃ የማይመለከታቸውን መጽሐፍቶች እየወሰዱ ኦርቶዶክሶችን በማደነጋገር ላይ ይገኛሉ ማለት እና፣ ወቅቱ የመረጃ ቢሆን ጥሩ ነው። እኛ ስተካከሉ ትእዛዝ ሰጡ ምናምን፣ አዎ ተናግረዋል። ግን ቀድሞ የገባ ጥያቄ ነው። ሲጀመር ከመነሻው የሊቃውንት ጉባኤ እኮ በሀያ ሁለት ና ከሀያ ጀምሮ እኮ ነው ከሀያ ሁለት ጀምሮ እኮ ሥራ ጀመረው። ጤነኛ አይደላችሁም እንዴ? እዚህ እኮ ነው ራሱ የተጻፈው። ገላ ድርሳናት በሊቃውንት ጉባኤ ታይተው ተፈትሸው፣ ሥርዓቷ ጽናጽነት ያለ ተቃንተው በአንድ ማታ በትንሳኤ ማታ ድርጅት እንዲታተሙ ቢደረግ ጥያቄ እኮ ነው የገባው እነሱ ግን እንደሚያቀርቡት ልክ የእነሱ ጫጫታ የፕሮቴስታንቶች ጩኸት ያስቀየሩ አርጎ ምስል ያቀርባሉ። በጣም ይገርማል። ምናልባት ዲያቆንዬ ጥያቄ መጠየቅ እችላለሁ? የተወሰኑ ግልጽ እንዲሆኑ የምፈልጋቸው ነገሮች አሉ። ምክንያቱም እኛም ተንሸዋረር አመለካከትን አሳሰብ ያዝን ይመስለኛል። እና ምናልባት ገድላትና ድርሳናት ላይ ስህተት ሊገኝ ይችላል ሲባል ገድላቶች ስህተት ይገኝባቸዋል በቃ ማለት እሱ ግልጽ መሆን መቻል አለበት። እኔ አንድ ነገር ግልጽ ላድርግሎትና እንዲመልሱልኝ ይፈልጋሉ ምንድን ነው ገድላት ስህተት የሚገኝባቸው ስህተትም ሊሆኑ የሚችሉ ናቸው ብዬ አላምንም። ስህተት የሚገኝባቸውም ስህተት የሚሆኑም ናቸው ብዬ አላምንም። ነገር ግን ስህተት ስህተት በማይገኝባቸው ስህተትም ሊገኝባቸው በማይችሉ ገድላት ውስጥ ሰዎች የራሳቸውን ሀሳብ፣ የራሳቸውን ፍላጎት፣ የራሳቸውን የምንፍቅና ነገሮች ሊያደርጉባቸው ይችላል። ከዛ ባለፈ በእትመት በተለያዩ መልኩ እንዲህ አይነት ነገሮች ሊገቡባቸው ስሯጥ ሊገቡባቸው የሚችሉባቸው ኦፖርቹኒቲዎች ሰፊ ነው። ቤተ ክርስቲያን እንዲህ ብላ ነው እስከዛም ደስ ታስተምሩ ስትናገሩ የምሰማው ይሄንን ነው። ምክንያቱም በጣም ብዙ ሰው ገድላት ስዕተት ሊገኝባቸው ይችላል የሚል አቋም ይዞ እየተመራ እየተጓዘ ስለሆነ ኦርቶዶክሳውያንም ጭምር ገድላት መመሰረታዊ ነጥባቸው ስዕተት የሚገኝባቸው ናቸው ስህተት ሊገኝባቸው የሚችሉ ናቸው ወይ መሰረታቸው ስህተት የሚገኝባቸው ነው ወይ? ይሄ በደንብ ግልጽ መሆን ይገባዋል፣ ዲያቆን ዘማርያም። ምክንያቱም እኔ ምክንያቱም ገድላት የመጽሐፍ ቅዱስ ልጆች ናቸው ካልን የመጽሐፍ ቅዱስ ልጅ እንዴት ስህተት ሊሆን ይችላል? ይሄንን በደንብ ግልጽ እንዲያደርጉልን እፈልጋለኝ እና ይህን መሰረታዊ ጉዳይ ገለጻው ላይ በጣም ከተግባባን፣ አነጋገር ላይ ማቅናቱ አይከብድም። መጀመሪያ መሰረታዊ ጉዳዩ ላይ ማጽናት ነው። ምንድነው መሰረታዊ ጉዳይ? አቡነ ተክለ ሃይማኖት ጻድቁ አባታችን ሕይወታቸው የተቀደሰ ነው፣ እውነት ነው። አለቀ ሰው ናቸው፣ የጸጋ ዛብና የእግዚአብሔር ልጅ ናቸው በሰት የተወለዱ ልጅ ናቸው። ጻድቅ ናቸው። ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ላይ ምንም እንከን የለም። የጻድቁ የአባታችን የአቡነ ተክለ ሃይማኖት ገድል ሲጻፍ ግን ወይ በታይፒንግ ወይ ወይ ደግሞ በአታሚ ወይ ደግሞ በጸሐፊ በተለያየ መንገድ ህጸጽ ሊገባበት ይችላል በሚጻፈው የቅዱሱ ታሪክ ላይ ሲጻፍ ማለት ነው። ለምሳሌ ገድለ ተክለ ሃይማኖት የአቡነ ተክለ ሃይማኖት ብቻ ገድል ወደ ሀያ አራት ቅጂዎች አሉ። አንዱ አሁን የሊቃውንት የተሰበሰበበት ጉዳይ ነው። ሀያ አራቱን ተወስደው በብራናው ነው በኦሪጂናሉ ታይተው ታርመው አንድ ወጥ የሆነ ገድለ ተክለ ሃይማኖት ቅጂ ይሰራጭ ነው። ምክንያቱም ጻድቁ አባታችን አንድ ናቸዋ። ግን ሀያ አራት አይነት ቅጂዎች አሉ ከእነዚህ ቅጂዎች ውስጥ ትክክለኛውን ከብራናው ጋር ከኦሪጂናሉ ጋር አመሳክሮ ስህተት ያለባቸው ወጥተው፣ ስህተት ያለባቸው ማለት በፀሐፊ ስህተት፣ ኢንቴንሽን ደግሞ በተንኩል የሚያስገቡ ሰዎች አሉ። አሁን የሚገርመው ሚኪ፣ አንድ ነገር ልናገር እንደው ገድሉን ካገኙ ግራ እንዳይጋቡ ምናምን ማለት ነው። እዚህ አሁን በቅርብ የታተመ ገድለ ተክለ ሃይማኖት አለ። እዛ ላይ የሚላል መሰለ የአገው ሕዝብን አገውን የገደለ ይጸድቃል የሚላል ይህን ማን የሚጽፈው ገለተ ከሃይማኖት ያለን አይደለም ኢንቴንሽናል ያስገቡበታል ከዛ ሰው የጠላቻ ነገር እንዲይዝ ኦኬ አ ይሄን ብሄር ግደሉ እያለ ነው ምናምን ብሎ ማለት ገንዘብ ከፍለው በነገራችን ላይ የሚ ገንዘብ ከፍለው ገድሉ ላይ የማይገባ ቃል ጨምሮ እንዲታተ የሚያደርጉ ሰዎች አሉ እኮ እሱ ግን መምህር ግን ይቅርታ አድርጉልኝና እዚህ ጋር እሱ ታዲያ አሁን ገድሉ ችግር አለበት ይባላል እንዴ? ታዲያ አያስ ብለው ገድሉ ሳይሆን ችግር ያለበት ህትመቱ መችኳል የልከለት ገድሉ ሳይሆን ችግር ያለበት ገድሉ መጽሐፍ ሲታተም በህትመት ደረጃም ሆነ ኢንቴንሽናሊ ሰው ሆን ተብሎ ሲያስገባ ይሄኛው እትም ገድሉ ችግር ያለበት የምለው ያ የታተመው። ልክ አሁን ለምሳሌ የአገውን ህዝብ አገውን የገደል ይጸርቀል የሚለው ያ እትም ስህተት ነው። ያ እትም ገድለ ተክለ ሃይማኖት መጽሐፉ አይደለም። ኦሪጂናል ስህተት የሆነው ስተት የሆነ የትኛው ነው? ይህንን እትም ውስጥ ገሉ የማይለውን የማይናገረውን ቃል በማይገባ መንገድ ጽፈው የሚያሰራጭ ሰዎች ናቸው። ስለዚህ ምን እናደርጋለን? ያ የታተመው ያ እትሙ ይሄ እትም ስተት ነው እንላለን ማለት ለምን? ከቤተክርስቲያን አስተምሮ ውጭ ስለሆነ ቤተክርስቲያን ብሔር ተኮር በሆነ መንገድ ወይ ደግሞ በዘር አሊያም ማንኛውም ሰው በድህነት በኢኮኖሚ አይታ የምታጥላለው ከመንግስት በአፋ የምታስቀረው የለም። ከመነሻው ግን ስናየው ታሪኩ ላይ እውነት ነው። እመቤታችን ቅድስት ድንግል ማርያም በጼዴኒያ እንደውም ስጋ የለበሰችዋ ስዕሏ ተብሎ በሚነገረው ተአምሯን እንገልጻለች። ይሄ ተአምሯ እውነተኛ ተአምር ነው። ግን ነገ ሰው እዚህ እመቤታችን ያደረገችው ተአምር ሌላ ነገር ጨምሮ ቢጽፍ ያኛው የተአምረ ማርያም ቅጅ ስህተት ነው እንላለን። ተአምሯ ለምሰት የሆነው ተአምሩ ሲታተም እትሙ ላይ ያልባሪና ቤተሰብ ማትቀበሉ ትምህርት በስሩ አስገብቶ ሊያሳትሙ ይችላሉ። ለምሳሌ በላይ ሰብ ቃል ኪዳን ገብታለታለች እውነትኛ ታሪክ ነው። በጥርኛዋ ድኗዋል። ሰባ ስምንት ነፍሳትን አድኗዋል። እውነት ነው። ሰባ ስምንት ነፍሳትን እኮ ያዳነችው ድንግል ማርያም እግዚአብሔር ሰውነች ነው ብሎ ቢጽፉ ይህኛው የታምረ ማርያም ትምህርት ትሞ ስህተት ነው ማለት ስለዚህ ትታምሩ አለምሰ ተአምሩ ማለት ትክክል እኮ ነው። በላይ ሰብ ገነት ገባኩ ተአምሩ፣ ማ እውነተኛ ተአምር ነው። ወዴት ይቀይራል? ምንም ጠቂ ይህ ተአምር እኮ ወዴት ነው የምንቀይረው? ነው እቱ ሲታተም ግን ሰዎች ከቤተክርስቲያን ትምህርት ውጭ ድንግል ማርያም በባንቋሸሽም ይሁን አልባሌ ቦታ በቃል በመናገር ቤተክርስቲያን የማትለው ነገር እንዳለች አስመስሉ ሲያትሙ ግን ያንን እትም ነው። ለዛም ነው የሊቃውንት ጉባኤ ያላየው መጽሐፍ እንዳይታተም ይጥባል። ቅድም እንዳስነበብኳችሁ ቁጥር ዘጠኝ ላይ ምንድን ያነበብ ነው ቅድም የሰማችሁ ሰዎች ካላችሁ ቃል በቃል ምድን ያለ ነው። በአንድ ቦታ ላይ ምን እንዲሉ እንዲታተሙ ተመልከቱ። ገላ ድርሳናት በሊቃውንት ጉባኤ ተለይተው ታይተው ስርዋጽ ይኸው ቅድም ያልኳቸው ይንን ወይ ደግሞ ምን ፅነት ፅነት ማለት ልክ እንደ ቅድም እንደምሳ ድንግል ማለ ጊዜ ሰሆነች ነው ብሎ ሲናገር የፅነት ያለበት ያለባቸው ው ስላላቸው አለም ያልኩት ያለባቸው የሌለባቸው አሏ

ሲጠያቄ ሲገባ ራሱ እንደዚህ ነው የገባው ለሊቃውንት ጓ የገባ በዚህ መንገድ ነው የገባው። እንጂ አይ በቃ ሲጀመር ከመነሻው ራሱ ገድላ ድርሳናት ላይ እኛ በቃ የውስተት አለ ምናምን ብለን አይደለም እንጂ ገድል በሙሉ እንዳለ ስተት ይገባል፣ ገድል ድርሳን ሁሉ ስተት ይገባል ብለን አስበን አይደለም። በስሩ አጽ ሊያስገቡ ይችላሉ፣ ለተለቋቸው በነገራችን ላይ እንኳን ይሄ ቀርቶ በመጽሐፍ ቅዱስ ላይ በህትመት ላይ ስሩ አጽ አይገባል ይገባል። አዲሱ መደበኛ ትርጉም ምንድን ነው? ቀላል የአማርኛ ትርጉም የሚባለው ምንድን ነው? የጌዴዮን ዓለም አቀፍ ቸርች የሚያሳተው ምንድን ነው? ከመጽሐፍ ቅዱስ ማህበር ውጪ እንኳን ገድላት ድርሳናት ቀርቶ መጽሐፍ ቅዱስ ራሱ ቀላል ትርጉም እየተባለ ወደ ፈለጉት ሀሳብ እየቀየሩ ነው። በፈለጉት ቃላት ቃላቶችን እየለዋወጧችሁ የሚያትሟችሁ ይሉ እንኳን ተአምረ ማርያም ቀርቶ ለማለት ነው። ስለዚህ ገድሉ አይደለም ውሸት የሚሆነው። ገድለ ክርስቶስ ሰምራ ላይ የህትመት ችግር ወይ ደግሞ ሆን ብሎ ቢያስገቡ ከቤተክርስቲያን ትምህርት የሆነ ግብ ቢገባ የሚታረመው ገድለ ክርስቶስ ሰምራ እትሙ ነው እንጂ መጽፉ ነው እንጂ ከአሁን በኋላ ገድለ ክርስቶስ ሰምራ የምትባል ጻድቅ የለችም አንልም። ከአሁን በኋላ ገድለ ተከራይ ማለት የሚባል ጻድቅ የለም አንልም። ገድለ ዘርአ ቡሩክ ላይ ገድሉ ሲጻፍ ሕጸጽ ቢገኝበት ገድሉ የታተመው እትም ታይቶ ታርሞ ይወጣል እንጂ ከአሁን በኋላ ዘራ አብሩክ የሚባል ጻድቅ አናውቅም አንልም። ጽላት ተቀርጾላችኋል፣ ቤተክርስቲያን ታንጾላችኋል። ገድል ተጽፎላት ቤተክርስቲያን ገድሉን ካየች በኋላ አይደለም ህትመቱን ይሄኛውን እትም ካየች በኋላ አይደለም ጽላት የቀረጸችላቸው ሕያው ምስክር ስላላት ነው። ሕያው ምስክር አላት እንጂ የ2017 ቅጂውን አይታ ኦ ለካ ገድሉ ላይ በጣም የሚገርሙ ጻድቅ ናቸው፣ በሉ ጽላት እንቅረጽላቸው ብሉ ተብሎ አይደለም የወጣው። ይህ መታወቅ አለበት ማለት ነው። ስለዚህ ገድለ ጊዮርጊስ ላይ ሲታተም እትም ላይ ሆን ተብሎም ይሁን ኢንቴንሽናሊ ማለት ነው በታይፒንግ ረርም ይሁን በየትኛውም መንገድ እንከሚገኝ ገድሩ ነው እንጂ የሚታረመው ጊዮርጊስ የሚባል ሰማት የለንም አንልም። ዛሬ ጻድቁ አባታችን አቡነ ሀብተ ማርያም ናቸው ገድላቸው ላይ ከንድንቀይ ያንን ህትመት ከቤተክርስቲያን ትምህርት አንጻር እናየዋለን እንጂ ከአሁን በኋላ አቡነ ሀብተማርያም የሚባሉ ጻድቅ የሉም አንልም። ችግሩ የሚሆነው የቅዱሱ አይደለም ነው። ሚኪ ተረድታይን ከሆነ ኬኩ ማድሬስ ከሆነ አላውቅም። ችግሩ የሚሆነው የገድሉ የጻድቁ ሳይሆን ገድሉ ሲታተም ከቅጂ ወደ ግጭ ከቋንቋ ወደ ቋንቋ ሲተረጉም ሰዎች በተለያየ መንገድ ስሩዋጽ ሊያስገቡ ስለሚችሉ ነው። እሺ ሚኪ። ጥያቄው በጣም በግልጽ ተመልሷል። በነገራችን ላይ በጣም ግልጽ ለሰማው ሰውን አደመጠ ሰው ከልብ ለሚያደምጥ ሰው በጣም ወሳኝ ጥያቄ ነው የመለስክልኝ። በደንብ ደግሞ ይበልጥ ግልጽ እንዲሆን መጽሐፍ ቅዱስ የማይሳሳት ገድላት ደግሞ ሊሳሳቱ የሚችሉ ተብሎ ሊነገርላቸው ይገባሉ ይችላል ወይ መጽሐፍ ቅዱስ የማይሳሳት ካልን በኋላ የመጽሐፍ ቅዱስ ልጆች የሆኑ ገድላትና ድርሳናት ግን ሊሳሳቱ የሚችሉ ተብሎ በዚህ ልክ ይነገራል ወይ እንደው እሱን ግልጽ እንዲያደርጉልን ስለፈለጉ እሺ ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው የእግዚአብሔር ቃል ጊዜ ትክክል ለእውነት እውነት ነው ይህን ስንል ግን ራሱ ለምሳሌ ጳውሎስ የጻፈው የመጀመሪያ የሀዲስ ኪዳን መጽሐፍ የገላትያ መልእክት እንደሆነ ይነገራል በ48 ዓ ም በ49 ዓ ም የተጻፈው ከአዲስ ጋር መጽፍት የመጀመሪያው መጽሐፍ የገላትያ መልእክት ነው። ጳውሎስ የጻፋት ለገላ ሰዎች የጻፋት ያቺ መጽሐፍ የማትሳት ነጽሄት ናት እንከን አልባናት ያቺ መጽሐፍ። ነገር ግን ያንን እሱ በግሪክ ቋንቋ የጻፋትን የገላትያን መልእክት ወደ እንግሊዝኛ፣ ወደ እብራይስጥ፣ ወደ ተለያዩ ቋንቋዎች ሲተረጎም ግን ያንን ቋንቋ ሊተካ በማይቻል መንገድ ሌላ ቋንቋ ሊገባ ይችላል። የተጻፈባት ያቺ ኦሪጂናሉ ግን ጳውሎስ ይጻፋባት ግን እንከን አልባናት። ማቴዎስ ሲጽፋት የማቴዎስ እንግል ጻፈው ለምሳሌ በብራይስት ነው። የማርቆስ እንግል ጻፈው በአረማይክ ነው። ማቴዎስ በብራይስት ቋንቋ ሲጽፋው ኦሪጂናል የጻፈው ራሱ ማቴዎስ በብራይስት ቋንቋ ስለሆነ ሲጽፋው እንከን አልባናት። ግን ይሄን የብራይስትን ወደ ግሪክ ሲተረጎም፣ ወደ እንግሊዝኛ ሲተረጎም፣ ወደ ተለያየ ወደ አረበኛ ሲተረጎም ያንን የብራይ ስጡን ያክል ቋንቋ ላይ ሰጥ ይችላል። ወይ ደግሞ በህትመት በህትመት የተለያዩ ሰዎች ማቴዎስ እኮ በብራይ ስጡን እንደዚህ ያለው እኮ በእንግሊዝ እንዲህ ለማለት ፈልጎ ኖሮ የተረጉምትን ሊያጣሙት ይችላሉ። ለምሳሌ ኪንግ ጀምስ ቨርዥን ሕፃኗ እናቱን ይዘው ወደ ግብፅ ሽሽ የሚለውን ቃል ሚስትህ ነው የሚለው ሀዝባንድ ነው የሚለው በነገራችን ላይ ስለዚህ ኬጂቪ እንደዚህ ስላለ ሚስቱ ናት ባሏ ነው ማለት ነው ሀዝባንድ ስለሚል ዮሴፍ የእመቤታችን ባሏ ነው ስባት ክብር ይግባትና መጀመሪያ ማወቅ የሚገባ ይህንን ነው። የሉቃስ ወንጌል የጻፈው ምንድን ነው? የሉቃስ ወንጌል የተጻፈው በሉቃስ ሲሆን ጌታችን ክርስቶስ ካረገ ከሀያ አንድ ዓመት በኋላ ለመቄዶኒያ ሰዎች፣ መቄዶኒያ ማለት እዚህ እኛ ኢትዮጵያ ውስጥ ያለው አዲስ አበባ ያለው እንዳታስቡ። ደግሞ ለመቄዶኒያ ሰዎች በዮናኒ ቋንቋ ያ ማለት በግሪክ ቋንቋ ነው የጻፈው ይህ በግሪክ ቋንቋ የጻፋት የሉቃስ ወንጌል እንከን አልባናት። ግን ከግሪክ ወደ ብራይስጥ ከግሪክ ወደ ተለያዩ ቋንቋ ሲተረጎም ግን ህጸጽ ሊገባባቸው ከእትመት ስንት ጊዜ ታተበ መጽሐፍ ቅዱስ? ለምሳሌ እሺ፣ አሁን እጃችን ያለው መጽሐፍ ቅዱስ ራሱ ታይፒንግ አድርጎ ራሱ ነው ጳውሎስ የጻፈው። የጳውሎስ መልእክታት እንዳላ አሳራቱ እራሱ ነው ቁጭ ብሎ ማቴዎስ፣ ያው አሁን እትም አለቀባችሁ እንዴ ደግሜ ልጻፍላችሁ ይሄኛው እትም መጽሐፍ ቅዱስ አለቀባችሁ የዚህኛው ዓመተ ምህረት በድጋሚ ልጻፍላችሁ ብሎ ማርቆስ፣ ሉቃስ ቁጭ ብሎ ጽፈውልን ወይስ ራሱ እትም ነው እየተባዘ ያለው? በእትም ሰው ሲያባዛው እንከን ሊገብኝበት አይችል ይገኛል። የእግዚአብሔር ቃል ግን የነጠረ ቃል ነው። ምንም እንከን የለበትም። ትክክል። ወደ ገድል ስትመጣም ልክ እንደ ቅድሙ እንዳለው የአሁኑ ተክለ ሃይማኖት ሕይወት እውነተኛ ሕይወት ነው። ምንም ጥያቄ የለውም እዚህ ጋር አቡነ ተክለ ሃይማኖት ሰው ናቸው አዎ እግዚአብሔር አይደሉም እንከን ሊገኝባቸው ይችላል አዎ ሰው ናቸው ግን ምንድን ናቸው ጻድቅ ሲጀመር ጻድቅ ማለት ማለት ነው ጻድቅ ሰባት ጊዜ ይወድቃል ሰባት ጊዜ ይነሳል እግዚአብሔርስ መውደቅ መነሳት የሚባል ነገር የለበትም እሱ ጋር እግዚአብሔር እንከን አልባ ነው ጻድቅ ግን ምን ይሆናል ሰባት ጊዜ ይወድቃል ሰባት ጊዜ ይነሳል እንደ እግዚአብሔር እንከን አልባ ነው አንድ ሰው ናቸው ዳዊት ምንድን ነው? እንደ ልቤ የተባለ ዳዊት ግን ሀያት አልሰራም እንዴ? አልበደለም እንዴ? ዳዊት በድሏል። ግን ምን ተብሏል? እንደ ልቤ ዳዊት እኮ እዚያ ብነግራቸው ቤተ ክርስቲያናችን እኮ ታቦት ይቀረጽለታል። ቅዱስ እኮ ዳዊት ሰለሞን ራስ እኮ ቅዱስ ነው። ሰለሞን ቅዱስ ነው። የዳዊት የሰለሞን ቅዱስ ነው። ግን ጣዖት አላመለቀም። ይህን ማወቅ አለብን። እና አንድ ቅዱስ እኛ ቅዱስ ነው ስንል ምንም ልክ እንደ እግዚአብሔር ከእግዚአብሔር ጋር የተካከለ እንከን ፈጽሞ ማይገኝበት ማለታችን አይደለም። አቡነ ተክለሃይማኖትን ስንመለከት ጻድቅ ናቸው፣ ቅዱስ አባት ናቸው። የእግዚአብሔር አገልጋይና ባሪያ ናቸው። እግዚአብሔርን ለማገልገል በእውነተኛ ወንጌል ለመቆም የተጋደሉ አባት ናቸው። በመውደቃታቸው በመነሳታቸው፣ እግዚአብሔር እየረዳቸው መጨረሻ ላይ የድል አክሊልን የተቀዳጁ ቅዱስ አባት ናቸው። ይህ ህይወታቸው የታወቀ ነው። ለምሳሌ ገድለ ቂርቆስን ስንመለከት ኢየሉጣ ምን ሆናለች? ውሃው ሲፍለቀለቀ ፈራች አለ። የሚለው ሰው አይደለች ፈራች ምናለ። ግን ቂርቆስ ህፃኑ ቅዱሱ ነይ ግቢ እናቴ፣ አትፍር እያለ ወደ እሳት አስገባትም። ወደ እግዚአብሔርም ጸለየ እግዚአብሔር ሆይ፣ እባክህን ይህንን የሚፍለቀለቀውን የእሳት ጋን እባክህን ተራ ውሃ አድርገለ እናቴ ያሳያት አለው። ወደ እግዚአብሔር ነው የጸለየው። በየሉጣ እየሉጣ ቅድስት እኮ ናት። የሚገርመው ሜጌ ግን እዝች ጋ ፈራች፣ ሰውናታ ስጋ ለባሽ ናት። ልጇ ግን አጠነክራት። የሶስት ዓመት ህፃን ቂርቆስ ውሃው እንደ ተራ ውሃ መሰልናት። ሁለቱም ውሃ ሆነው ህፃን ወእሙ ፈጸሙ ገድሎ ማለም ደረስን ዘምን ራሱ ሐምሌ አስራ ዘጠኝ ወረቡ ላይ ራሱ ህፃንና እናቱ ሁለቱም ገድላቸውን ፈጸሙ ነው ምንለው። ስለዚህ የእግዚአብሔር ቃል ሲባል ፍጹም የሆነ እንከን አልባ የሆነን እግዚአብሔር ቃል ሁሌ ፍጹም ነው። እግዚአብሔር በቅዱሳን አድሮ የሚሰራው በራሱ ፍጹም ነው። የበቃ ቅዱስ ነው። አሁን ትክክል ሃይማኖትም ለምሳሌ ጳውሎስ ቅዱስ ምን ጥያቄ አለ? ጳውሎስ ግን ትላንትና ምን ነበረ? አሳዳጅ ነበር። ዛሬ ምን ተባለ? የቤተክርስቲያን ምርጥቃ። ትላንት ጴጥሮስ ምን አድርጓል? ሶስት ጊዜ ግን ጳውሎስ ተሳስቶ ስለማያውቅ ነው? ጴጥሮስ ተሳስቶ ስለማያውቅ ነው? አይደለም። ስለዚህ ይሄ የሚያሳየው ቅዱሳን እየወደቁ እየተነሱ በተጋድሎ ወደ ቅድስና ደረጃ ይመጣል። ለዛ እኮ ነው የቅዱሳን ማዕረጋት አሉ ብንለም እንጂ መጽሐፍ ቅዱስ በህትመት ምን ይገጥመዋል? የተለያየ ነገር መበረዝ ይገጥመዋል። በደንብ አድርጎ ነው የሚገጥመው። በደንብ ስንት የመጽሐፍ ቅዱስ ቅጂዎች አሉ ስንት ቅጆች አሉ? መጽሐፍ ቅዱስ ግጆች ስንት እንከን ያለባቸዋሉ የሀገር አሉ ብዙ። ከቋንቋ ወደ ቋንቋ ሲተረጉማል፣ ለምሳሌ የዕለት እንጀራችንን ስተን ዛሬ ይላል። አሁን እውነት ማቴዎስ ወንጌል ላይ እንጀራ የሚለው ቃል በብራይስ ቋንቋ ሲጽፈው እንጀራ ብሎ ጽፎታ፣ ወደ ኢትዮጵያ ሲተረጉም በአማርኛ ያ ምግብ የተባለ የዕለት ምግብ አችተዋል። ለእኛ እንጀራ ነው፣ ለአሜሪካን ደግሞ በርገርም ይሁን ፒዛም ይሁን ኮንሰብቱ፣ ግን ምንድነው የዕለት ምግብ ነው። ያ የዕለት ምግብ ለእኛ እንጀራ ይሁን ለዛ ፒዛ ይሁን ለዛ በርገር ይሁን አይመለከተንም። ግን ምንድን ነው እግዚአብሔር አምላክ የዕለት ምግባችን የሚመገበን የታመነ አምላካችን ነው። ሲተረጉም ወደ አማርኛ ግን የዛ የብራይስ ጥራይ ግን እንጀራ የሚላለ በትላው ሚቄ አታገኘውም። እንጀራ ለእኛ ነዋ ለኢትዮጵያውያኑ ምግቡ፣ ለአሜሪካን ሲተረጉም ብሬድ የሚበሉት በርገር የሚበሉት ፒዛ የሚበሉት ለቻይና ይንም ሲተረጉም እንደ ባህላቸው ማለት። መጽሐፍ ቅዱስ አለም አቀፍ ነው። ነገር ግን ይሄንን አስታኮ ግን ስመለወጥ ግን አይቻልም። ኢትዮጵያ እጆቿን ወዚያ ትዘረጋለች የሚለውም አይ ኢትዮጵያ የሚለው ኢትዮጵያ ብቻ ነው። ስለዚህ ቻይናን በለው አንልም፣ ቃሉ አይቀይርም። አሁን ባለፉ የታተመ መጽሐፍ ቅዱስ ይላል ሱዳን እጆቿ ንዚያ ትዘረጋለች ብሎ ቀይረውታል። ኢትዮጵያ የምትለው ፋንታ ሱዳን አስገብተው ማለት እንዴት ይሆናል? እናንተን እኮ እንደ ኢትዮጵያውያን ወዳችሁ የሚለውን እኔም እኮ እናንተ እንደ ሱዳናውያን ወዳችሁ ብሎ ቀይረው ላኩ ሰገደ የሚለውን ተዘረረ ብለውታል መዘርና መሰገ- መስገድ እንዴት ነው ቀላል ትርጉም የሚባለው የትኛው አማርኛ ነው ሰገደ ማለት ተዘረረ ማለት እኩል የሚሆን ተዘረኩ በጥይት ሲመታ ነው ወይ በካልቹ ጥፊ ሲመታ ነው ተዘረረ የሚባለው ግን እነሱ መደበኛ አዲስ መደበኛ ትርጉም ተብሎ በዛ ይተረጉማል ብዙ አደገኛ ነገሮች አሉ። ስለዚህም ኦሪጂናሉ የእግዚአብሔር ቃል ኦሪጂናል ስንል ልብ በሉ ፎርጅድ እያልን አይደለም። ጳውሎስ ራሱ የጻፋት የገላትያ መልእክት እንከን አልባ ናት፣ ያቺ በግሪክ ቋንቋ የጻፋት ያቺ በግሪክ ቋንቋ ራሱ ጳውሎስ የጻፋት ያቺ የገላትያ መልእክት ግን ከቋንቋ ወደ ቋንቋ፣ ወደ ተለያዩ የዓለም ቋንቋዎች መጽሐፍ ሁሉ ሲተረጎም ግን ያንን የግሪኩን ያክል አቅም ሊያን ላይኖረው ይችላል። አንድ ሁለተኛ ወደዛኛ ቋንቋ ሲተረጎም ደግሞ ሁለት ትርጉም ደግሞ ያለዋል። ለምሳሌ በእኛ ሀገር አይ ላቭ ዩ ማለት ነ አይ ሚስ ዩ ይለያያል። ለእኛ ሆነ አይ ላቭ ዩ ማለት ለሴት ለተቃይ ጾታ የሚባል ነው። በውጭ ሀገር ግን በፈረንጆች በአሜሪካን አይ ላቭ ዩ ማለት እወድሃለውም ይሆናል አፈቅርሃለውም ይሆናል። አንዱ ቃል ሁለት ትርጉም ያለበት ሀገር አለ። እኛ ሀገር ያለው ትርጉም ግን አይ እወድሃለው ማለት ሌላ ነው፣ አፈቅርሃለው ማለት ሌላ ነው። አይ ላቪ ሌላ ጉዳይ ነው። አሚሲው ሌላ ጉዳይ ነው። አይ ላይክ ዩ ሌላ ጉዳይ ነው። ግን በሌላ ሀገር እወድሃለው ሲባል አይ ላቪ ዩ፣ አፈቅራለው ሲባል አይ ላቪ ዩ ነው። ቋንቋ አንድ አይነት በመሆኑ ምክንያት ትርጉሞች የዛን ያክል የኮንሰፕቱን የመስጠት ሀሳቡን የመግለጽ አቅማች ላይኖራቸው ይችላል። ስለዚህ በህትመት መጽሐፍ ቅዱስ ሊበረዝ ይችላልባቸው የተላከው የተሰጠን የእግዚአብሔር ቃል ግን እንከኖሮበት ግን አይደለም።